ሲሆን አርማ ተመልካቾቻችን ፒያሳቲቮች ነን። አቤት ክስተቶችን በኢትዮጵያ ላይ የተከሰቱ ነገሮችን እንወያይበት እንዲሁ መተናል። በተለመደ ሰዓታችን ዛሬ ላይ የምናየው ከዛሬ ሁለት ቀን በፊት ጌታቸው ረዳ የትግራይ ጊዜያዊ አስተዳደርነት ስልጣናቸውን ለቀው አሁን ላይ ደግሞ አዲስ ሹመት ተሰጥቷቸዋል። በዛሬ ሁለት በዛ ጉዳዮች ላይ አንዳንድ ነገሮች እንላለን። እስቲ ባልደረባ የሚለውን ነገር እናዳምጥ። አስገራሚ የሚገርም ታፍቅ ነው። የሚጠበቅ ነበረ። ጌታቸው ቀጣይ ማረፊያዊት ይሆናል የሚለው የሚጠበቅ ነበር። ግን እንደዚህ በጣም በአጭር ጊዜ ውስጥና እንደዚህ አይነት ሹመት ያገኛል ተብሎ ማንም ሰው መገመት አይችልም። ምክንያቱም ሹመቱ ራሱ አዲስ ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ነው የሚለው እዚ ሀገር አማካሪ ብሎ ስልጣን መስጠን ብርቅ አይደለም እና የተለያየ አይነት የአማካሪ ስልጣን ስም ትሰማለህ። ይሄኛው ደግሞ ሌላው አስገራሚ የስልጣን የሹመት ስያሜ ነው ማለት ነው እና ተሰምቶ አያውቅም። የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሚል ሹመት ተሰምቶ አያውቅም እና እሱም አስገራሚ ነው ግን የሚጠበቅ ነበር ጌታቸው ወይ ወደ አፍሪካ ህብረተሰብ ወደሆነ ስልጣን ይሄዳል፣ ወይ ደግሞ የተባበሩ መንግስታት ውስጥ አንድ ቦታ ያገኛል የሚሉ ነገሮች ነበሩ። ወይም ደግሞ የኢትዮጵያ መንግስት የሆነ ሹመት ሊሰጠው ይችላል ይባል ነበር እና ይሄ የሚገመት ነበር። ግን ይሄ ስያሜ ያለው የአማካሪነት ሚና ይሰጠዋል ብሎ የገመተ ሰው ካለ በቃ ያ ሰው በጣም ነበር የሚለቅ። ግን አይመስልም ፓርላምንታዊ ወይ ኮሚኒኬሽን ነው ወይ ደግሞ የውጭ ጉዳይ ሚኒስተር ሚና ላይ ነው የሚጫወተው። ምንድን ነው ፋይዳው? ምንድን ነው ለምሳሌ እንደዛ ከሆነ ኮ ለኤዥያውም የሆነ አማካሪ መኖር አለበት። ሌሎችም ሀገሮች እንደዚሁ መኖር አለበት ማለት ስፔሲፊካሊ ኢስት አፍሪካ ላይ የተደረገበት ምክንያት ምንድን ነው? በጣም ሁለት ጠቃሚ ነጥቦች ነው ያነሳው። አንደኛ ቢሆን ኖሮ ጌታቸው ኮሚኒኬሽን ሚኒስተር ቢሆን ኖሮ ውጭ ጉዳይ ሚኒስትር ነው እንዳውስጠብቅ የነበረው። እሱ አንደኛ ኮሚኒኬሽን ጉዳዮች ሚኒስትርነትን ከዚህ በፊት ወደ ሁለት ዓመት የሚሆን ጊዜ በኢህአዴግ ጊዜ አገልግሎበታል። ከሬድዋን ሁሴን ተቀብሎ ሁለት ዓመት ካገለገለ በኋላ እሱ ወርዶ ዶክተር ነገሪ ሌንጮ የሚባል ሰው ብሎ ፓርላማ ውስጥ አዋለ እና ለእሱ እስከሚያስረክብ ድረስ ሁለት ዓመት አገልግሏል። ይሄ በጣም ትልቅ ቀውጢው ይሄ የኦሮሚያ እና የአማራ ወጣቶች አመፅ በተፋፋመበት ጊዜ በዛ ቀውጢ ሰዓት የኮሚኒኬሽን ሚኒስትር ነበር። ስለዚህ ለቦታው አዲስ ስላልሆነ ተመልሶ ይመጣል። አሁንም ቦታው ላይ የተቀመጠው ሰውዬ ዝም ብሎ ተራ የፌስቡክ እና የትዊተር ብሽሽቅ እንጂ ሙያውን እንኳን በአግባቡ የሚሰራ ሰው አይመስልም፣ የለገሰቱ እንደሚሉት እና ስለዚህ የእሱም ቦታ ለጌታቸው ብትሰጠው፣ ጌታቸው ሳቴላ ተናጋሪ ነው። ኮሚኒኬሽንም ይችላል በጣም በተለይ ኤክስተርናል ሪሌሽን ከውጭ ሚዲያዎች ጋር ውጭ መንግስታት ጋር የሆነ ቦታው ላይ ቢያንስ ቫይብ ይፈጥርልሃል እና የሚገምት ነበር እሱ ቢሆን። ከዛ ውጭ ውጭ ጉዳይ ሚኒስትር ውጭ ጉዳይ ሚኒስትር ይሄ የአብይን መንግስት በሚታገልበት ጊዜ ይሄ የአብይ መንግስት ትልቁ ክፍተቱ የውጭ ጉዳይ ዲፕሎማሲው ዜሮ ነው የበላው በዜሮ። ያ ሊሆን የቻለው ምንድነው ጌታቸውና ቡድኖቹ በጣም ኤክሴል አድርገው ነበር። ስለዚህ በዛ ነው በደንብ የተሸነፈው። እና ያንን ቦታ ከጌዲዮን ወስዶ ለሱ ቢሰጠው ትናንትና በዜሮ የተበላበትን ስስ ክፍተቱን የአብይ መንግስት ዛሬ በትግራይ ፖለቲካ በተለይም በህወሓት ፖለቲከኞች መሀል የተፈጠረውን ክፍተት ወስዶ ያንን የቤታቸውን ጥንካሬ ለራሱ መንግስት ያደርጓል ተብሎ ይታሰብ ነበር። ያ ሁለቱንም አልሆነም እና በአይነቱ የውጭ ጉዳይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር፣ እንደዛ ከሆነ የኤዥያ ጉዳዮች ሊኖር ነው ወይ? የሰሜን አፍሪካ ጉዳዮች አማካሪ ሚኒስትር ሊኖር ነው ወይ? የደቡብ የምዕራብ ሊኖር ነው ወይ? ትክክል ነው። እንግዲህ እሱን ካለን አልቀረ፣ ስለዚህ የምስራቅ አፍሪካ ጉዳዮች አማካሪ የሚባል ምንድን ነው? ይህ ነገር ካለን በትክክል የምስራቅ አፍሪካ የወቅቱን ፖለቲካ በደንብ መቃኘት ያስፈልጋል። አንድ ሁለተኛ ደግሞ የትግራይ ስ ፖለቲካ ካየ ነው የትግራይ ፖለቲካ እንደዚህ ስንጥቃቱ ሰፍቶ እዚህ ሊደርስ የቻለው ጌታቸውን ወንበሩ ሊያስለቅቅና ለታደሰ ወረዳ ሊያሰጥ የቻለው ነገር ካለ ከምስራቅ አፍሪካ ፖለቲካ ጋር የተያዘ ነው። ምክንያቱም ጌታቸው ደጋግሞ ሲከስ እንደነበረው እሱን ስልጣኑን እንዲተው ማኅተም ወረዳ ዞን ምናምን ክልል መስተዳደር ድረስ ገብተው ማኅተም መለቃቀም ጀመሩ የሚላቸው ሰዎች ከኤርትራ ጋር እያበሩ ነው ነው የሚለው ስለዚህ ለኤርትራ ተሽጠዋል እነዚህ ሰዎች ብሎ ይከስ ስለነበረ የኤርትራን ደግሞ የሰሞኑን እንቅስቃሴ ካየን ኤርትራ እዚህ ትግራይ ላይ ሹምሽር በሚካሄድበት ቀን አስመራ ከተማ ላይ አብዱልፈታህ ቡርሃን የሱዳኑ ፕሬዚደንት አስመራ ነበር ከሱዳኑ ደግሞ ጀርባ ግብፅ አለ ከዛ ጅቡቲንም ደቡብ ሱዳንንም ሶማሊያ ነው። ስትሱ ማለ እንዳላለቅ እነሱን እነሱንም ትደምርበትና ስለዚህ የኃይል አሰላለፍ በደንብ ይተዋወዛል። በዚህ መሀል ለአብይ ሬጅም አድቫንቴጅ ሊመታ የሚችል ነገር ይቀምርልኛል። ግን ዞሮ ዞሮ የስበት መካከሉ የዚህ የምስራቅ አፍሪካ አሰላለፍ የስበት መካከል አሁንም ተመልሶ መቀሌ ሆነ ማለት ነው። መቀሌ ላይ ነው የሚሆነው ለምን እኛ አብይን እንጣል እንጂ ስለዚህ ከኤርትራ ጋር ልናበር እንችላለን የሚሉ ሰዎች አሉ። በዛ በኩል ብሏል የመጀመሪያ ቀን ይሄ በቀጥታ ስርጭት ሸራተን ሆኖ መግለጫ የሰጠ ጊዜ የፕሪቶሪያ መፈረም የከፋቸው ሰዎች አሉ ብሎ ደጋግሞ ሲከስ ነበር። በደንብ ሰምተናል። ከነዚህ መሀል ምንድነው የኤርትራንና የአማራ ክልል ተዋጊዎችን ፋኖችን ስለዚህ ያ እንዲሆን አልፈልግም ካለ በዛ የተነሳን ያገለሉኝ ካለ ያንን ይዞ ይመጣና ከአቢይ መንግስት ጋር አንድ ላይ ሆነና ይህንን በጣም ለጊዜው ምንም የማይመስል ግን በጣም አትሊስት ለቀጣይ ወራት በጣም ወሳኝ የሆነ ሹመት ይይዝና ትግትጉ ይቀጥላል ማለት ነው። ቅድም እንዳልኩት የስበት ማዕከሉ መቀሌ ሆነች ማለት ነው። ሌላኛው ጥያቄ ደግሞ ከዛሬ አንድ ቀን በፊት የጠቅላይ ሚኒስትሩ ጽሕፈት ቤት ከደህንነት ሚኒስትሩ ጋር ተወያይተን እነዚህ እነዚህ ነገሮች ላይ ውሳኔዎችን አሳልፈናል ብሏል እና አንደኛው በጣም ስፔሲፊክሊ ያተኮረበት መንገድ ምንድን ነው? የወደብ እንትሩ ላይ በጋለው ስሜት መቀጠል አለብን ሲል ሰው ጌታችን ወስዱ ደግሞ የምስራቅ አፍሪካ እንትን ሲያደርገው ጉዳዮች ክትትል ላይ ሲያስቀምጠው ከዛ ጋር ደግሞ የሚገናኝ ነገር አይኖረውም ወይስ ምንድነው? ዓላማቸው ምንድነው ስ ኮንስኩንሱን ማየት አለብህ። ትናንትና እንደዚህ ሆነ፣ ከዛ ሽረት ነበረ። ከዛ በኋላ ደህንነት ቢሮው ላይ ተቀመጠ። ከዛ በኋላ ጌታቸው ልዳ መጣን፣ ደሞ አማካሪ አደረገ። ስለዚህ የሆነ እያሰቡ ያሉት ወይ የሆነ ያካሄድ ለውጥ አለ ማለት ነው። በትክክል አለ። እሱ ነው ቅድም እንዳልኩ እያ በቃ ከኤርትራ ጋር ይተ እንዳልከው ከሁለት ቀን በፊት የደህንነት ምናምናምን ካውንስል የሚባል አብይ ያለው ፎክሯል። በቃ የባህር በር ባለቤትነታችንን በአዲስ ግለት እንቀጥላለን ነው። እንደውም ትናንት ኢስት አፍሪካ ሪቪው ነው ምናምን የሚል አንድ የኢንተርኔት ሚዲያ፣ ፕሪንት ሚዲያ ያወጣው ነገር አለ። አሰብ ቀጣዩ ክሪሚያ ትሆን ይሆን? ክሪሚያ ማለት የዩክሬን የነበረ ወደብ ነው። በሩሲያ ሀይሎች ነው የተያዘው። እስካሁን ዓለም አቀፉ ማህበረሰብ አላጸድቅለትም፣ ግን ይሄ ወደብ ተመልሶ የዩክሬን የሚሆን አይመስልም። ስለዚህ አሁንም ዓለም አቀፉ ማህበረሰብ ባያጸድቅለትም የአብይ መንግስት አሰብን እንደ ክሪሚያ ጠቅልሎ ይዞ ሆነ ወይ ነገር ነው ጽሑፉ አጠቃላይ እና ስለዚህ በአዲስ ግለት እንቀጥላለን የሚለው የኢትዮጵያን የባህር በር ባለቤት ለማድረግ ከዛ በኋላ እንዋጋለን ነው። በደንብ የሚወጡ ሪፖርቶችም እንደሚያሳዩት ኤርትራውያንም ከላይ ኢትዮጵያውያንም ከዚህ ከታች ወደ አሰብ አፋር ሪጅንን ሁሉም ጦራቸውን እያስጠጉ ነው። አሁን የትግራይ ደግሞ አሰላለፍ ጌታቸውና ቡድኖቹ ይ በፍጹም ዋናው ጠላታችን ሻዕቢያ ነው። ሻዕቢያን አግዘን አብይን እንጥላለን በሚል ምክንያት ሻዕቢያን አግዘን ኤርትራን አናስገባም ነው። እነዚህ ሀይሎች እስካሁን በግልጽ የተናገሩት ነገር የለም። አንዳንዶቹ ቋሚ ጠላት የለም፣ ቋሚ ወዳጅ የለም፣ ኢንትረስት ብቻ ነው። ስለዚህ ያንን ያንን ሲሉ ራሷም ወይዘሮ ፈትለወርቅ ገብረ እግዚአብሔር ከዚህ በፊት ብላለች፣ ከሻዕቢያም ጋር ቢሆን እንነጋገራለን የሚል ነገር ስላላቸው ስለዚህ እነሱ ከላይ ከመጡ ዛላምበሳን አልፈው አብይም ደግሞ ጌታቸውን ይዞ የጌታቸውን ደጋፊዎች ይዞ ወደዛ ከተጠጋ ስለዚህ የአሰብ ጉዳይ የአሰብ ጉዳይ አሰብ በአፋር በኩል ሆኖ፣ ግን አሁንም ቢሆን አሰብን አላስነካም የሚለውም ኤርትራው ኃይል አሰብን ወደ እናት ሀገሯ ተመልሽ ይቀላቀላል የኢትዮጵያን የባህር በር ታደርጋለ፣ የሚለውም የአብይ ኃይል የሚዋጋው ትግራይ ክልል። ያ ደግሞ ያሳዝናል። ግን ዞሮ ዞሮ ብዙ ሰዎች የሚሉት ነገር አለ። በቃ እኮ ፖለቲካውን እንዳለ ተቆጣጥረውበት ህዝቡን ነጥለውታል። ጌታቸውን ጌታቸውን ከህዝቡ ስለነጥሉት ምንም እኮ ስለሌለውን የወጣው ምናምናምን ይላሉ። ግን እኔ በዛ አልስማማም። ኤሊቶች ከሱ ጋር አሉ፣ ጻድቃንን ጨምሮ እነስዬን ጨምሮ እነዚህ በተለምዶ አንጃው የሚባሉት 1993 ላይ ከመለስ ዜናዊ ጋር ተጣልተው የወጡት ሀይሎች። አኩርፎ ቁጭ ብሏል። ለእነዚህ ዋና የመጣያቸው ምክንያት 93 ማለት የኢህአዴግ ወይ ህወሃት የኢትዮጵያ ስልጣን የያዘበት አስረኛ ዓመት ነው። የአስር ዓመት ግምገማ ሲያደርጉ ግን በአብዛኛው ዋናው ቢሽዋቸው የነበረው የአጀንዳው ርዕስ፣ የግምገማው አጀንዳ እንዲሆን የፈለጉት እነዚህ በኋላ አንጃ ተብሎ የተገነጠሉት ኃይሎች የኤርትራ ጉዳይ ነበር። ለምን? ከዛ 93 3 ዓመት በፊት የኤርትራ ጦርነት ጀምሮ ሁለት ዓመት ቆይቶ 23 ወጣቶች በሁለቱም ሳይል ሞተው በተለይ ብዙ አብዛኛው የኢትዮጵያ ሞቶ፣ ስለዚህ ምን አተረፍን? መጀመሪያም ከኤርትራ ጋር መርህ አልባ ያልተገባ መልዩነት ነበረን። ይህን እንዲሆን ያደረጉ ደግሞ የዘር አረጋቸው ከሆነ ኤርትራ የሚመዘዙ የህዋት መሪዎች ናቸው ብለው በዋናነት ከህዋት መለስንና አቦይ ስብሃትን ይከስ ነበረ የኃይል የነስዬ ኃይል የነተወልደ ኃይል ማለት ነው። ከብአዴን ደግሞ አቶ በረከት ሆነ ይከሱ ነበር። ግን ዞሮ ዞሮ የመለስ ቡድን አሸንፎ ሲወጣ እነዚ ሰዎች ጣ በትከሻ ተብለው ተባረሩ ማለት ነው። ተባርሮ የነበረው ኃይል ከእነሱ መሀል ዋጋ ከፍሎ ስድስት ዓመት የታሰረው ስዬ አለ። ሌላው ግን አኩርፎ ቁጭ ብሏል። መለስም ሞተ። ከዛ በኋላ ህወሓትም ከደበራት ከፍታ ወረደች። ጦርነቱን ቀጠለ ምናምን። እነዚ ኃይሎች መጥተዋል። ስለዚህ አሁን በጌታቸው ዙሪያ ነው ያሉት በትክክልም ደግሞ አሁንም መልሶ ደግሞ የትግራይ ፖለቲካ የሚወስነው የኤርትራ ጉዳይ ሆነ ማለት ነው። የኤርትራ ጉዳይ ሲሆን ያን የኤርትራን ጉዳይ 93 ላይ ያቀነቀኑ ነው የነበሩ ኃይሎች በጌታቸው ዙሪያ ተሰበሰቡና ለአብይ ያደሩ ማለት ነው። እነዛኞቹ ምንም ቢሆን የፈለገ ሻዕቢያ ምንም ቢጨፈጭፈን አንድ ዘርንን አንድ ህዝብንን አንድ ቋንቋን የምንናገረው ከኤርትራ ጋር ኢንጌጅ ማድረግ እንችላለን የሚል ኃይል አለ ከጀርባ። እርግጥ ነው ደብረጽዮን፣ ምንም አይነት ግንኙነት የለንም ቢሉ አንዳንድ አፋት አዳልጧቸው ግን በትክክል ከኤርትራን ጋር ቢሆን መስራት ይቻላል ሲሉ ነበር። ሞንጆሪ ነው። ስለዚህ በጌታቸው ሳይ በኩል ደሞ ካሉ ሰዎች መሀል ጀነራል ጻድቃን የኢትዮጵያና የኤርትራ ጦርነት አይቀር ይመስላል። ስለዚህ የትግራይ ፖለቲካ መሆን ያለበት ይህንን ጦርነት ባይ ኤኒ ኮስት ማስቀረት ከኤርትራ ጋር የሚኖር አሊያንስ ካለ ማስቀረት። ለምን ውጊያው ትግራይ ምድር ላይ ነው የሚሆነው? ዲስ ታይም ትግራይ ምድር ላይ ደግሞ የኢትዮጵያና የኤርትራ ጦርነት ከተደረገ ትግራይ እንደ አገር ትጠፋለች። ስለዚህ በተቻለ መጠን ባይ ኦል ኮስ ፖሲብል ነሰሰሪ ጦርነት እንዳይካሄድ ነው ማድረግ ያለብን ይል የነበረ ኃይልለሁ እንግዲህ፣ ገፍቶ ከመጣ ግን በፍጹም ከታሪካዊ ጠላታችን ከሻእቢያ ጋር ማበር የለብንም የሚል ኃይል ከጌታቸው ሳይን ያለው ጌታቸው ደግሞ ተገፍቶ ከክልሉ ፖለቲካ በሚወጣበት ሰዓት መጥቶ የምስራቅ አፍሪካ ጉዳዮች አማካሪ ሆነ ማለት ነገ ብዙዎች እንደሚተነብዩት በፍርሃት በስጋት እንደሚተነብዩት የማይቀረውን ጦርነት የዲፕሎማሲ አሸናፊነቱ በአብይ ሳይድ እንዲሆን የበኩሉን አስተዋጽኦ እንዲያደርግ የተሰጠው ሹመት ነው ብዬ እገምታለሁ። እንደው መጨረሻ ላይ ግን ምናልባት ዛሬ ሳይሆን ወደፊት ሊያሳስባቸው የሚገባው የትግራይ ፖለቲከኞች ጌታቸውን በጣም በጣም ነው ሲወግሩት የነበር። በጣም ማለት እኔ በኤርትራ በትግራይ ፖለቲካ ጣልቃ ገብተህ እንዲህ ነው እንዲህ ነው ማለት አይቻልም ግን እሱን እንደ ባንዳም እንደ ምንም ሲወግሩት የነበረው ነገር ግን ለወደፊት ዋጋ እንደሚያስከፍላቸው እገምታለሁ። አትሊስት አሁን የሚታየው ዋጋ ምንድን ነው? እቺ ታላቋ ትግራይ ብለው ኢቨን ከአማራ ክልል ጋር እኮ የሚጋጩት በራያ ጉዳይ። ማለሱ የራያ አካባቢ ተወላጅ ስለዚህ ከአሁን በኋላ በዚህ መልኩ ያዋረድከውን ሰው ራያን አይ አንድ የትግራይ አባይ ትግራይ ታላቂቱ ትግራይ አንተ አካል ብትለው አይሰማምራለሁ። ምክንያቱም እኔ ራያ መጀመሪያም የራያ ትግርኛ ተናጋሪ ራያ ማለት ሁለት ሰው ነው ያለው። መጀመሪያ ዛዲግ አብርሃ ነው። ዛዲግ አብርሃ ኦልሬዲ አብይ እንደመጣ ጀምሮ ህወሓትን ጥሎ ወጥቶ ብልጽግና ሆኗል። ሁለተኛው ጌታቸው ነው። ጌታቸው ዋና ቀንደኛ ከፊት የነበረ መሪ ነው አይደለም፣ የትግራይ ፖለቲካ በተለይ ህወሀት በአስቸጋሪ ሁኔታ ውስጥ እያለች ትልቁን ሚና የተጫወተ ሰው ነው። ግን ዛሬ የሱ ተራ ሲደርስ አማራነቱ ህዝብ ብሏቸዋል። ድሮን ከደቡብ የመጣ ምናምናምን ብለዋል። እዛ ጋር ያለው ይሄ አላማጣ ምናምናምን የሚባለው እነኮረምን እርሳቸው፣ እሱ መጀመሪያ ሞር ህዝቡ አማራ ምንም ግልጽ ነው። እንደውም እንኳን ወደ ላይ ከፍ ስትል ወደ መኮኒ በተለይ ማይጨው ምናምን ስትሄዳል፣ አይደለም ሞር እንደውም ትግራዋይ የሚመስል ያለውን ህዝብ አሁን መልስህ፣ አይ አንተ እኮ ከኛ ጋር አንድ ነበር አይሰማ። ምክንያቱም ልጁን በሚገባው ማለት በደንብ አድርገው ነው የገጽታውን ያበላሹት። እና ለዚህ ደግሞ የትልልቆቹ አንጋፋዎች ፖለቲከኞች እና እነሱ የሚዘውሯቸው ሚዲያዎች በጣም በጣም ብዙ ትን ሰርተዋል እና ሰውዬው ያምልልሃለ አንደኛ ለኤርትራ ፖለቲካ ለሻእቢያ ያለው ጥላቻ አለ። በዙሪያ ያሉ ሰዎች ይህንን ስለሚያቀነቅሉ፣ ሁለተኛ የተገፋው መገፋት ይመጣና ትናንት በጣም በጣም አብይን በሱ መጠን ያዋረደ ሰው የለም። ግን ዛሬ የአብይ ሚኒስትር ሆኗል። ስለዚህ ምናልባት ከዚህ በኋላ የሚያደርገው የበቀል እርምጃ የፖለቲካ በቀል እርምጃ ይመስለኛል። ህወሀትን የበለጠ ዲግሬድ ለማድረግ ከትግራይ ፖለቲካ አርቅም ብሏል ትናንትና ለቢቢሲ በሰጠው ጋዜጣዊ መግለጫ ኢንተርቪው ማለት ነው። ይሄ ሰው ከትግራይ ፖለቲካ አርቅም ያለው ሚኒስትርነት እንደሚሾም እያወቀ ስለዚህ ይህንንም እንኳን የምስራቅ አፍሪካ ጉዳዮች ሚኒስትር የሚለውን አማካሪ ሚኒስትር የሚለውን ስልጣን ይዞ ራሱ የትግራይ ፖለቲካ ከትግራይ ፖለቲካ ላይ እሱን ለማግለል እሱን ለማጥፋት የለፉ ሰዎችን መበቀያ ፖለቲካ መበቀያ ያደርገዋል ብዬ ይጠብቃል እና ዞሮ ዞሮ ይህን ይመስላል። ያ እንደሚታወቁ ዓለም ላይም የፖለቲካ አሰላለፍ ልዩነት እየመጣ ነው ያለው የአሜሪካ አለ፣ ከዛ በኋላ ነ ቻይና የሚታሪፉ ጽብ አለ ምናምናም ገባ። እነሱም እንትኑ ላይ ገልጸውታል። ይሄ የደህንነት ምክር ቤቱ ላይ በደንብ አሉ ገልጾታል ዓለም ላይ የፖለቲካ አሰላለፍ ለውጥ እየመጣ ነው። ሰው ቢኛም ያንን መከተል አለብን ምናምን ብሏል እና እሱን ከዚህ እንወስዷል። እሱም ጌታቸው ረዳን ሲያደርጉ የሆነ አሰላለፍ ለውጥ እያደረጉ ነው ማለት ነው። የሆነ ያሰቡት ነገር ይኖራል። ግን በስተመጨረሻ ላይ ማለት የምፈልገው ምንድነው እንድትል የምፈልገው ጦርነቱ ቢከሰት ኢንኬስ ተፈጠረም ግን ጉዳቶቹ ምንድን ናቸው? አሁን ለምሳሌ ትምህርት ቤት ቆመዋል። ወጣቶች በጣም እንትን እያሉ ትግራይ ላይ የምትል አማራ ክልል የምትል አሁን ስምንት መቶ ምናምን የሚደርሱ ትምህርት ቤቶች የጦር ካምፕ ሆነዋሉ አማራ ክልል ላይ ትግራይ ብትል ትምህርት የለም። ስለዚህ በጣም ትውልድ እያጣን ያለ ነው። ስለዚህ ኤርትራ ብትሄድ ወደ ጦርነቱ ከገባች ብዙ ትውልድ ነው የሚያልቀው፣ እና ከበፊቱ ጦርነት ተምረን አሁን ላይ የሚሆን ምን ማድረግ አለበት ይህን ነገር ለማቆም የምትለው መልዕክት ታስተላልፍ። እንግዲህ እንዳለመታደል ሆኖ የኢትዮጵያ ፖለቲካ መከረ መከረ እንዲካለ ማለት ሁሌ ከመከራ ነው የምንማር። ምን ነው ባልሆነ ኖሮ ነው ማለት የሆነ ሰዓት እንደ ቁጭ ብለ እንኳን አታስብም ወይ አሁን የኢትዮጵያ ኢኮኖሚ፣ የኢትዮጵያ ማህበራዊ ፖለቲካዊ ሁኔታ ኦር የዓለም ማህበራዊ ፖለቲካዊ ሁኔታ ጦርነት ለመሸከም አያስችላትም ኢትዮጵያ ብለህ ለምን አታስብም? ኢቨን አሁን የትግራይ ኃይሎችም አሁን እውነት ማለት አሁን አሁን የዛሬቱ ትግራይ ጦርነት መሸከም ትችላለች? አፋርስ ቢሆን አልደቀቀም አልሞትም? አማራስ ቢሆን አሁን ያንን ጦርነት ራሱን አማራ ራሱን የቻለ በታሪኩ አይቶ የማያውቀው ከባድ ጦርነት ውስጥ ነው። በታሪኩ አይቶት የማያውቀው ጦርነት ውስጥ እየተተራመሰ ያለ ክልል። አሁን ደግሞ ምስራቅ አፍሪካ ላይ ሁለት በጣም ጦረኛ ሀገሮች ጦርነት ሲያካሄዱ ስንቅና ትጥቅ የሚያመላልሱበት በደንብ የሚዋጉበት እነዚህ ሶስት ክልሎች ላይ ነው። መጀመሪያም ባለፉት አራት ዓመታት የዛሬ አራት ዓመት የተጀመረው ጦርነት እንዳለ ነበር አድርጎ ነው ያደቀቃቸው ሶስቱም ክልሎች። አምሳ ዓመት ነው ወደ ኋላ የተመለሱት፣ ተመለሱ አምሳ ዓመት። አሁን ወዴት ልንመለስ ነው? ወደ ድንጋይ ዘመን? እንዴት ነው ከዚህ መማር የሚያቅት? አሁን እኮ በጣም ተረጋግተህ በቃ፣ ማለት ጠላት የፈለገ ጠላት አለኝ እንኳን ብትል፣ በቃ አንተ ትችላለህ፣ በቃ ጎበዝ ነህ ብለህ መተው ያለበት ጊዜ ግን እንዳለ መታደል ሆኖ ኢትዮጵያን በለው የኢትዮጵያ መንግስት በለው የትግራይ ክልልም በለው የአማራ በለው የኤርትራ እንግዲህ የኤርትራ መንግስት በለው በምን አቅም ነው የምትዋቀው? ግን ማናቸውን አሁን አቆሙ ብትላቸው የሚያቆሙ ይመስል። ምክንያት አንደኛ ምን መሰለህ አሁን ቅድም ያነሳዋል ትናንቱ ትናንት ና የደህንነት ምክር ቤት መግለጫው ላይ ስታየው ውዥንብሩን የፈለገው የኢትዮጵያ መንግስት ማረሳሳት የሚፈልገው ነገር አለ። ኢኮኖሚ እኮ አብዷል እየተኖረ ያለ ኢትዮጵያ ውስጥ እኮ አሁን ሂፑ ዘብላይ አሁን ክሱን ማላ ጣለው ስግብግብ ነጋዴዎች ማነው ምርት እየደበቁ ቢ ነው የሚል ተራ የሶስተኛ ክፍል ሕፃን የሚያቀርበው ነው፣ ሰበብ ነው እንግዲህ የምታቀርበው እና ስግብግብ ነጋዴዎች መቆጣጠር ሳትችል ነው እንግዲህ አሁን ደግሞ የምስራቅ አፍሪካ ትልቁን ጦርነት ለማድረግ ባህር በር ምናምና ብለህ ያዙ ልቀቁኝ እያልክ ያለው ትጉድ ማለት ምንም እኛ ቢሆኑ ደስ የሚለ ልብ ገዝተው ቆይ ለዛሬ ለፍ ለምጣዷ ሲባል አይጧት ለፍ ይላሉ ነበር። ያ ሊሆን አልቻለ። ትጉድ ትግራይ ክልል ያሉ ሰዎችም እንዴ፣ ግልጽ አይደለም ወይ? ኤርትራና ኢትዮጵያ ቢዋጉ እንደው ሽማግሌህን አዋተ ቀሳውስቶችን፣ መሻይኮችን አዋተ ወደ ፌዴራል መንግስት ብልከ ተሻግረን አንድ ህዝብ ነን የሚል ፉከራ ካለ ድንበር አልፈ ሄደ እባካችሁን አትምጡ፣ በቃ ከአብይ ጋር በቃ የዛሬ ለፍ ማለት ነው እንጂ አለብህ። ይሄ ጦርነት አብይና ኢሳያስ ይዋጉ፣ ውጊያው ትግራይ ክልል ማለት ይሄ እኮ ማንም ማንም ሰው ሊያውቀው የሚችለው ነገር ነው። ትግራይ ክልል እኮ ነው የሚደረገው። ይሁ ደግሞ በቃ ይፈረድበት ያዝ እና ይህንን ግን ልብ ብሎ የሚያው አይመስለኝምና፣ ነገሮችም በትክክል በቃ አሁን የሚያሳየው ጦርነቱ ይሄ የሰሜኑ ጦርነት ሊጀምር አካባቢ የነበር አስተላለፍ ሊጀምር የነበር የስውር ዝግጁነት ነው ይመስል ጌታቸውን ብድግ አድርገን የምስራቅ አፍሪካ ጉዳዮች አማካሪ ስታ። ስለዚህ በነገ የሚፈጠር ግብ ግብ ድሮ እሱ የህወሀት ቃል አቀባይና ከፍተኛ ሹመኛ በነበረ ሰዓት ከነ ቢቢሲም ከአውሮፓ ህብረትም ከአሜሪካም ጋር ያደርግ የነበረውን ግብ ግብ እና ለህዋት ብዙ ብዙ አድቫንቴጅ ያመጣውን የእሱን ጥበብ እዚህ ጋር አብይ እንዲያደርግለት የማድረግ አዝማሚያ እንደሆነ ያስታወቃል። ያንን ግን ከዛስ በቃ ጦርነቱ እንደሚጀምር ያስታወቃል። እና እዚህ ውስጥ ግን ማን የሚማር አይመስልም። እኛማ የልጅ ለመሀይም የፈለጉትን ነው። ግን ምክር ጦርነት በኋላ ካለቀ በኋላ ሰባራችንን አንካሳችንን ወላቃችንን ይዘን ምን ነው እና ቢቀር ይሻላል ነው። ስለነበረን ቆይታ በጣም እናመሰግናለን። ያው ሁሌም እንደምንለው ሰላም ለሁሉም ነገር ወሳኝ ነው። የተማረ ትውልድ ያስፈልገናል። የሰለጠና ማህበረሰብ ያስፈልገናል። እዛ ላይ ብንሰራ ማህበረሰቡ ማንካ ማህበረሰቡ ማስተማር ብንችል ማንም ሰብአዊ የሆነ ፍጡር ጉዳት እንዲደርስበት አንፈልግም። ለማንኛውም እናመሰግናለን፣ አብራችን ስለቆያችሁ ቴንክ ይወጣም። ይህን ፕሮግራም ደግሞ ለብዙ ሰዎች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታደርሱልን በትህትና እንጠይቃለን። በቀጣይ ጊዜ እስክንገናኝ እናመሰግናለን።